ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች፣ እንዴት አደራችሁ፣ እንደምናረፈዳችሁ፣ እንደምንቆያችሁ፣ ሰላማችሁ በያላችሁበት ብዙ ትበልልኝ። እንዴት ናችሁ? ሁላማን ሁሉ ሰላም፣ እግዚአብሔር ይመስገን። እንግዲህ ትናንትና ጨረቃዎች አይታችኋቸዋል። ባይ ዘ ዌይ ትምህርት አለው፣ ተማሩባቸው። ሊንዳ ከመጣች ቀን ጀምሮ እየምሬ ነው ምላችሁ፣ ትምህርት ያለው ቪዲዮ ነው የሚለቀቁት። ነገራቶቹን እናንተ በቀጥታ ከተረጎማችሁት ትምህርት ትወስዱበት አላችሁ ኢንዳይሬክት ከተረጎማችሁት ያው ነገሩም አይገባችሁም ማለት ነው ሌላ ደግሞ ምን እያየው ነበረ ብሩኪ እያለ አልቅሰዋል እያላቸው ነበረ አስለቀሰችው አንገትን የሚያስደፋ ስረ አሁን አስለቀሰችው ምናምን ብላችሁ እየጠረ ኪጣን መረደረሽልኝ ሲጀምር አንገት የሚያስደፋ ስራ አይደለም ይሄንን ማለት ነው ፍቅር ጸጋ ነው አይደል እንዴ አፈቅራለሁ አለችው እንጂ አፈቅርሻለሁ አላላትም። አረ እንዴ! አንድ ሁለተኛ ነገር ደግሞ ብሩክ አላለቀሰም። አይታቸዋል ወይስ እኔን አላየሁት? ኬቱ ጋን አለቀሰው? ኧረ ተው እናንተ ልጆች ተውይ። እነኝ ልጆች እኮ አልፋታም ብላችሁ ከወጣችሁ አልገባችሁም ማለት ነው። እንግዲህ ቀጥሎ እናንተም ማለት ነው። እና እሱ እንደሌሎቹ አይነፋርቅም የምር ነባሮቹ ታቆታላቸው ብዙ ጊዜ ይታላሉ፣ ከቅመሟ ጋር ብዙ ጊዜ ማለት ነው። ግን አንድ ቀን ሲያለቅስ አላየሁትም እኔ ማለት ነው። የምር ኦልሞስት ዋን ኢየር አልፏቸዋል አይደል? አንድ ቀን ሲያለቅስ አላየሁትም። ብቻ ያው ፍቅር በውስጡ ሊያለቅስ ይችላል በውስጡ ሳያወጣው ማለት ነው። ግን በሚዲያ እንደዚህ እንደሌሎቹ ምናምን እውነት እኔ አላየሁም። አሁንም ያለቅስም፣ እንደው አታዋርደን፣ እንዳታለቅስ፣ እሺ? እንዳታለቅስላቸው አፍቃሪዎችህ፣ ወይኔ በላቸው። የምር አሁን ብሩክ የምታፈቅሩት ናችሁ፣ እንደዚህ የምታወሩት የምትወዱት ናችሁ፣ ወይኔ ወይኔ ሲያስጠላባችሁ። የምር ማፍቀር እንደዚህ አይደለም። የምር ካፈቅራችሁት እኮ የሱ ደስታ የሱ ስኬት ሊያስደስታችሁ ይገባል እንጂ እናንተ የእሱ እንደዚህ ማጓሸዝ ይሄ የሀይሚ የምትወዱ አይደለም። ብሩኬን የምትወዱ አይደላችሁ። ምንድን ናችሁ? ኦብስታክል ማለት ነው እና ትላንትናው የሀይሚና የሊንዳ ምክክር ነው። ሀይሚ ማስተማር የፈለገችበትን መንገድ በጣም ደስ ብሎኛል፣ የምር አይ ፕራውድ ኦፍ ዩ። ቅመሟ ማለት እሷን ለመመለስ እሷን ለማሳመን በጣም ዲፕ ውስጥ ገብተው አይደለም በጣም ገብቷል ማለት እሷን ብቻ የሄደችበት መንገድ ጥሯን ነበረ። ከብሩክ በጣም እየራቀች ነበረ። ይሄ እርግጠኛ ባልሆነችበትን እንትን ማለት ነው። ይሄ ዳኔ ያሳያት ምናምን፣ እሱም ያው መጨረሻው እንዲሆኗል የዳኔ የዳን መጨረሻው እንዲሆኗል ሆኗል። እና እሷም እሱም እያስተማሩት ነው በዛ በኩል እሷን ደግሞ እያጠራችን የመጣችው አሁንም ከቅዱስ ጋር ምንም ነገር የላትም። ከሌንዳና ከብሩኬ ጋራ ምንም ነገር እንደሌላቸው ታውቃለች። ቢኮስ እሱ ተናግረዋል። ከመጀመሪያው እንዳውም በአራተኛው ቀኑ ነው የልደቷ ቀን ተናግረዋል። እዚ ጋር ማቆም እንዳለበት እሷን መንገድ እንዳለበት ሁሉ ነገር ግልጽ ነው። ምንም ነገር እንደሌላቸው ማለት ነው። ሶ አሁን የሀይሚና ሀይሚ አግዥኝ ብላት ይሆናል። ማለት ይሄ እንደሚፈጠር አላወቅክም ነበር ወይ እያለችው ነበረ። የዛኔ እሱ አንደርስታንድ ያደርጋል የሁለታቸው ምክክር እንደሆነ ማለት ነው። እና ፍቅር ጸጋ ነው። አታፍቅረኝ የሆነ ሰንበዴ መቶ አፈቅረሃለሁ ሲል አታፍቅረኝ ማለት አትችሉም። ግን ደግሞ የምትሉትን ያንን ሰው ምታፈቅሩትን መንገድ ማወቅ አለባችሁ። ያንን ሰው ምን ጓደኛ አለው ፍቅረኛ አለው ባለትዳር ነው ማጣራት አለባችሁ። እነሱ ወርም ለስራን የተገናኙት እሷ ፊልም ሰሪ ነች ምናምን፣ እንዴት ታፈቅረዋለች ብላችሁ ታስባላችሁ። ነገራቶችን እንትን አትበሉ። ሌላ ደግሞ ቀለበት እሰርላት ቀለበት እሰርላት ትላላችሁ። ሲሮጡ የታጠቁት ሲሮጡ ይፈታል ይባላል እና ምን አስቸኮላቸው አሁኑ ቀለበት ቀለበት የምትሉት። እንዲያውም ፍቅራቸው እስካሁን ስላላወጡት እድለኞች ናቸው። የእውነት አሁንም በያወጡት ባይነኝ እኔ ማለት ነው። ውጭ ወጣ፣ ሚዲያ ወጣ በረከት የለውም ምንም በረከት የለውም ማለት ነው። እሱ መግቢያ ላይ ተናግሮ ነበረ። ከኔ ጋራ መሆን አልፈለገችም ግን ያጋሽያ አደራ ነች። አደራ የተሰጠሁኝ እኔ ነኝ። እስካሁንም አብሬያት ነበርኩኝ እኔ ነኝ ግዴታ ደረ መወጣት አለብኝ ብሏል እሱ ማለት ነው። በነገራችን ላይ የእሷ ፍላጎት የሷ መብት መጋፋት አይፈልግም። እሷ ባልፈቀደችውን ደስ ያላላትን ነገር ሊያደርግም አይፈልግም ሊያስደርጋትም አይፈልግም። ፍላጎቷን ያስቀድማል። የእውነት በጣም በጣም እንዴት የእሷ እኮ ልዩ ቦታ ነው ያለው። እናንተ ናችሁ እንጂ የእውነት አላድለ ነጠላ ላይ ጥቁር ላ አለ ጎልቶ የሚወጣው እሱ ነው የሚታያችሁት፣ እንጂ ብሩኬ ከእናንተ በላይ የሚያቀው ያቀዋል። በጣም ነው የሚወዳት፣ በጣም ማለት ነው። ግዴታ እኮ እንደ ሌሎቹ ልሙትልሽ፣ ልምጣልሽ፣ ምናምን ማድሬሽ ምናምን ማለት አይጠበቅበትም። ምክንያቱም በተግባር የኖሮት ልጆች ነበሩ፣ አሁንም እየኖሩት ነው። የወደፊት ፊውቸራቸው እኮ ልጅ ስንተን እንደሚወልዱ ተመን እያወጡ አይደል እንዴ? ሶ ነገዳታችሁ በአጭሩ ይቋጫሉ ብዬ አስባለሁኝ። ሀይምዬ ሴቶችን አትመኝ፣ ሴቶችን አትመኛቸው። ሊንዳም አትመኝ። ከዚህ በላይ አትጅበት። በአንድ ቢቋጭ አሪፍ ነው። ሴቶቹን አትመኛቸው ማለት ነው። ሌላ ደግሞ ጥያቄ ያለኝ ቅመማላንቺ ማለት ነው። እውነት ቢሆን እውነት የምር ሊንዳ የምሯ እውነት ቢሆን አፍቅራው ቢሆን ማለት ነው፣ እንደዚህ አሳልፈች ነበረ የምሰጪው? ጭራሽ እኮ ቸው ልበለው ወይ ብለሽ አስፈቀደሻት ማለት ነው። ሀይሚዬ፣ ይሄ ነገር ወራጅ አለ። የምትወችም ሰው አሳልፈሽ ትሰጫለሽ? እና የዚ ጋር ምን የታየብሽ ይሉንታ ማለት ነው? አያች አደለ ይሉንታ ምን ያህል እንደሚጎዳው ማለት ነው። እሷ ሴት ስለሆነች ለእሷ አገዝኩኝ። አይሆንም፣ አይመጣውም። የማፈቅረውን ሰው እሷም ሴት ነች እኔም ሴት ነኝ አይደለ? እኔም የማፈቅር ከእሷ በፊት ነው። አሳልፌ ልሰጣት አልችልም። ሰው ቅመሟ